ሮዛ ሀሳቧን ለማሳካት ምግብ የሰራችው አስተካክላ ትሪ ላይ ካስቀመጠችው በኋላ መድኃኒት አድርጋበት ነበረ። እሱን የሚበላ ያው ባንቴሮን ነው፣ ስለዚህ እሱ ይሞታል፣ በወንጀሉም ተጠያቂ ሉሊት ትሆናለች ብላ ነበረ። ግን ደግሞ ሀሳቡ አልተሳካላትም። በአጋጣሚ ሉሊትን ጠርታ ምግቡን ነውሶች ብዮ ብዩ ካለቻትም በኋላ ሉሊትም በታዘዘችው መሰረት እሺ ብላ ምግቡን ወደ ሳሎን ይዛ ትሄዳለች ወስዳም ጠረጴዛ ላይ አስቀምጠው፣ ቆንጆ ምግብ ተሰርቶልሃል እዩውልህ እንዴት እንደሚያምር ትለዋለች። እሱም ፈገግ እያለ እሺ የኔ ቆንጆ አመሰግናለሁ ሲል በዛው አጋጣሚም ዴብ ይመጣል። ዋው ምግብ ቀርቧል እንዴ! እንዴት እርቦ ነበረ! በጣም እርቦኛል፣ እንደውም ከምዕራቡ የተነሳ ሆዲ እየጮኸ ነው ሲል ዊታ ደምን ችግር አለው ወንድም አለም ትበላለህ ስትል ሉሊትም የእጅ ውሃ ወይም የሚጠጣ ውሃ ላምጣ ብላ ወደ ውስጥ ትገባለች። ምግቡን ውሃ ይዛ እስከምትመጣ ድረስ ማናቸውም አልቀረቡም ነበር ለመብላት። ሁሉም ቁጭ ብለው እየጠበቋት ነበር። ሉሊትን በብርጭቆ ውሃ ይዛ መጣችና ይኸው አሁን መብላት ይቻላል ስትል፣ እሷም ቁጭ ብላ ለመብላት አብረው ምግቡን ለመቋደስ አስበው እየተስተካከሉ ያለ ጠረጴዛውን ወደ ወደ ባንቴሮን እያቀረቡ ያለ አስተካክለው ጨርሰው ሁሉም ለመቁረስ እጃቸውን ሰደድ ሲያደርጉ፣ ሮዛ ትመጣና አንቺ ስትል ሁሉንም ታደናብራቸዋለች። ሲደናበሩ ሁሉም ብርጭቆው ስለነበር ጠረጴዛ ላይ ብርጭቆውን ሲነኩት ይወድቅና ይሰበራል። ውሃውም ምግቡ ላይ እየተወሰነው ሲረጭ፣ አንቺ እየተረገምሽ አባቴ ድሮ ሲፎክር መርዞ እያለ ይፎክር ነበረ ስትል ቃላቶችን ተናገረች። ባንቴሮ ግን ብዙም አልተውም። ምክንያቱም ምግቡ እንደዛ ከሆነ ይህን ፉከራ ያመጣሽው ምግቡ መርዝ አለበት ማለት ነው ሲል እሱም በሀሳቡ አስቦታል። ዴብም ሆነ ሉሊት ግን ያን ነገር በፍጹም አልጠረጠሩም። እናም እሷ ስጮህባት እንዲህ ቆይ በቃ ትጮህ ምንድን ነው ምን ችግር አለው ታዲያ በቃ ሆነ አንዴ ምንድን ነው እንደዚህ መጮህ ሲላት፣ ምግብ እኮ ነው እንዴት በምግብ ላይ እንዲህ ይቀለዳል? ይቅርታ ሮዚ ይቅርታ ብላ ሉሊትም ይቅርታ ስጠይቃት፣ ያንቺ ይቅርታ ምግቤን የሚመልስልኝ መሰለሽ እንዴ? ስትል አሁንም በጩኸት ትናገራታለች። ሮዛ በቃሽ በቃ አንድ ሳህን ምግብ እኮ ነው የተበላሸው። ምን የተበላሸው መሰለሽ የዚህን ያክል ሲላት፣ አንድ ሳህን ምግብስ ቢሆን እህል ነው ይህንን እሳት አይደለ እንዴ? እዚህ ልትበላይ የመጣችው ስትል አሁንም ትናገራል ትናገራለች በዛን መሀል ዴብ በጣም ይናደድና ቆይምን እያልሽን ያለሽው በቃ ከተበላሸ ተበላሸ ነዋ በቃ ምንድን ነው ዚህን ያክል እንደዚህ መጮህና ማደነባበር በቃ ተያዝ፣ ይቅርታ ጠየቀችሽ እንዴ ይቅርታ ጠየቀችሽ አይደለ እንዴ ምንድን ነው እንደዚህ የምትዩ? ሲላት የሷ ይቅርታ የኔን ምግብ አይመልስልኝም፣ እናትና አባቷ አተው መሰለኝ እኮ ከሰው እየተረጠቡ የሚኖሩት ስትል የልጅቷን ሞራል ለመንካት ያንን ቃል ስትጠቀም ዴቭን በጣም ይናደድና፣ ቆይ ምን እያልሽ ነው ያለሽው? አንቺ ሴት ምንድን ነው ግን? ቆያ ስብሻለሹ ሲል እሱን በጣም ይናደዳል። ሉሊትም ስሜታዊ ሆነችና በጣም በጣም ተናዳ ስለነበረ ገፍተራ አድርጋት ወደ መኝታ ቤቷ ገብታ ማልቀስ ጀመረች። ያለቀሰችው ቤተሰቦቿን ስለተናገረችባት ነው። እሷን ስለተናገረቻት እንኳን ሁሉንም ነገር ይችለው ነበረ። ግን ደግሞ ቤተሰቦቼ እየተረጠቡ ነው ስትላት በጣም ትበሳጫለች። ዴብም እንዴት እንደዚህ አይነት ነገር ትናገሪ ያለሽ ማነው? ደግሞ እንደዚያ ያለሽ ሲላት፣ ከአንተ የምትልክላቸው አስር አምስት አደል እንዴ? እሱን አደል እንዴ? እያብቃቆ የሚኖሩት ከየት የመጣ መሰለህ? ይሄንን እኮ አብቃቅተን ካልያዝ ነው ነገ ጧትኛ ቤት የሚቀመስ የሚላስ ይጠፋል። ስለዚህ ምን ምንድን ነው እሱ ከትንሹ ነው መቆጠብ ያለበት ስትል፣ አሁንም መርዘኛ ምላሷን ስዘነዝር ከዚህ በኋላ ረፊ እሺ። በጣም ቆሻሻና ባለጌ ሴት ነሽ። ከዚህ በኋላ እንደዚህ አይነት ቃል ስትናገሪ እንዳልሰማሽ ዘወር በይልኝ። እንኳን አደለም ላናግርሻ ላይሻ ላይሽ አልፈልግም፣ ይልና ከተቀመጠበት ተነስቶ ጥሏት ወደ ሉሊት ጋር ይሄዳል። እሷ ግን ቁጭ ብላ እዛው ነበር የነበረችው፣ እሱም ቁጭ ብሏል እዛው። ምግባቸውን ምግቡን ፊት ለፊታቸው ነው ያለው። ቆይን የምልሽ ግን ሲል፣ ባንቴሮ ዝም በል ምንም እንዳትል። አባትሽ እንደዚህ ብሎ አይፎክርም ነበር ገባሽ? ግን እዚህ ምግብ ላይ መዳኒት ጨምረሽበታል አይደለ? ሲል ይጠይቃታል። በጣም ትደነግጥና ምን የምን መርዝ ትለዋለች። አዎ መዳኒት ይጨምረሽብን ነበረ ላስታውስሽ እንዴ? ዱሮ ቤታችሁ እያላችሁ አንቺ ስራተሽ ቤት ኩርትም ብለሽ በተቀመጥሽበት ሰዓት እና እናትሽ ታማ የምትታከምበት ገንዘብ ያጣችበት ጊዜ እኔን ለዛሬ ቀን እንዲወጣላችሁ ያደረግኳችሁ እኔ ነበርኩ። ያንን ቀን አስታውሹ። ዛሬ አንቺ ቀን ወጣልሽ እና አልፎልሽ፣ ይችልሽ ደግሞ አሁን በእሷ ቦታ መከሯን ታሳያታለሽ አይደለ? ይሄንንም እሷም ልክ እንደዚህ ነበር የታመመችው አንቺን እንዳመመሽ ይላታል። ይሁልህ ባንቴሮ፣ ያንን ቀን ያንን ጊዜ አታስታውሰኝ ስትል በደንብ አስታውስሻለሁ እንጂ ሮዛ እንዴት አላስታውስሽም። ለዚህ ሁሉ ምክንያታችሁ እኔ ነኝ። እዚህ ደረጃ እንድደርሽ ያደረስኩሽ እኔ ነኝ። ስለዚህ ማወቅና መጸጸት አለብሽ። ልጅቷንም እንደዚህ ነበረ ልቧን የሰበርሽ ገባሽ? ይላታል። እዩልህ አንተ አርፈ ብትቀመጥ ይሻላል። እገልሃለሁ ስትል ታፈጥበታለች። እሱን አብረን የምናይ ይሆናል። ሮዛሞች ሙች እመኘኝ እድናለሁ፣ እነሳለሁ። ያን ጊዜ ግን አፈርድም ያበላሻለሁ ይላታል። እሷም በጣም ተናደድና እስኪ ወንድ ከሆንክ ተአይሃለሁ፣ ግን አንተ የምትነሳሰው አይደለም ትሞታለህ፣ ትለውና በጥፊ ትመታዋለች። ወይኔ ወይ ባንቴሮ እንደዚህ ያንቺ መጫወቻለሁን እዚህ ልና፣ በጣም ተናዶ ስለነበር ይጮሃል። ዴብ ግን ልጅቷ ጋር ሄዶ ሉሊትን አቅፎ እያለቀሰች ስለነበር እንባዋን እየጠራረገ ቆየች። ሴትዮ ግን ምን እየሆነች ነው? ጥፍሯን አስረዝማ እንዴት ነው እንደዚህ አውሬ የሆነችው ልክ እንደ ድመት መቧጠጥ የጀመረችው እችም ምስኪን ልጅ ምን አድርጌ ነው የምትላት እያለ ብቻው ማውራት ጀምሯል። ሉሊት በቃ አንቺ ጎበዝ አይደለሽ፣ ጠንካራ ነሽ። ከዚህ በኋላ ጎበዝና ጠንካራ መሆን አለብሽ ሲላት ወንድም አለም በቃ እኔ አልቻልኩም አቃተኝ ስላቃተኝ ነው እያለቀስኩትና ጥያችሁ የመጣሁት ስትለው፣ በፍጹም አንቺ ጎበዝና ጠንካራ ነሽ። ገና ልጅ ነሽ። ብዙ ነገር ይጠብቅሻል። ከዚህ በኋላ ብዙ ፈተናዎችም ሊመጡ ይችላሉ። ፈተናዎችሽን ግን እንደምንም ብለሽ ማለፍ እንጂ መውደቅ የለብሽም። ልጅ ነሽ አስቢ አሁንም ይላታል። እሺ ወንድም አለም አንተ ካልከኝ እንደምንም የፈለከውን አደርጋለው ትለዋለች። እሺ በቃ አይዞሽ፣ እሺ በርችልኝ፣ ጠንካራ ሁኝ።